ትምታፈቀሁዩጎብት ቀን ሄደክ ሌላ ሴት ኤንጌጅመንት ታደረገው። አበቃ የሰው ል ነገር በቃ አስራ አምስት ቀን ቀን ነገር እኔ አንተ ላይ መተማመን አልችልም አለችኝ። ሰውማ ትተማመንብኝ ከሆነች ምን አደረገ? ፍቅር ማለት ምን እንደሆነ አልገባህም ይመስለኛል ዳኒ። ዝም ብለህ ነው ከላይ ከላይ የምትወዳት የሆነ ያልክ ይመስላል እንጂ

ማንም አይፈልግም፣ ግን ታበዟለች ሜሪ በጣም ታበዟለች ዳኒ። እኔ እግዚአብሔርን ነገ የዛሬ ነገ ምናምን ሚፈ አሁን እኮ ይሄ ህይወትክ እዚህ ጋር ያበቃል ማለት አይደለም። ነገም እኮ ከሰው ጋር ልትጣላ ትችላለ። ግን ሜሪ የምትሆነው ነገር ልክ አደለም። በተለይ የሚያስጠላኝ ንግግሯል። እንደንባ ያፈርጥሻለሁ፣ እንደዚህ ያደርግሻለሁ። ይሄ ጎትታ ወይኔ እኔ በቃ እዛ ጋር እኔ ስልኬን ስንት ቀን እንደወረወርኩት ብታ እንዴት እንደምናደድ ለራሴ እንደ ጓደኛ ልጠቅም ትችላለች፣ ግን ይሄ የትዳር ህይወት ውስጥ የጓደኝነት ህይወት ውስጥ ሜሪ ምንም አጠቅመው ሳሳውን እንደ እንቧ የመታፈርጠው በኢየሱስ ስም ሜሪ አንቺም አስቴት እየሰጠች ነው። ሰላምም አስቴት እየሰጠች ነው። ናሂም፣ ሁሉም ሰው አስቴት እየሰጠ ነው። ገባሽ አ ስለሚመለከታቸው ሲሆን እንደ ራሳችሁ ስለምትሆኑ አ ሀሳቡን የገልሰ ፅጌንም እንደ ራሴ ስለምትያት እኔንም እንደ ራሴ ስለምትሄድ ሜሪም ደግሞ እንደ ቅርበቷ እንዳላት ለእኔም እንደመቅረበው እና ዳኒ በቦክስ እንልሃለን እናፈርጥሃለን እያልን ነው እንዴ? ሸገራ ከመግባቷ እኮ ማለት ነው። አይሻ ተሳደበች። እንደ በሪ ያለ ሶስት ሰው ስሜታዊ ሲሆን የሚለውን ነገር አታውቅም። በቪዲዮ ነው እንግዲህ እንደማይህ ከሆነ ከልጅነት አንስታ ጓደኛ ነች። ሰው አንተ ቀስ ብለህ ማስረዳት ባለብህ መንገድ ምናምን እንጂ ይችነ ልጅ ትናንትና መጣች እሷ ይዛት ሜሪ ይዛት መጣች። እችነ ልጅ ተዘጋጅታ ነው እንደ የቆየች ነው አረ፣ ሜሪ የምትባይ ሴትዮ አደብ ግዢ። ውይውይውይውይ ውይ እግዜር ይይልሽ። እየገረመኛለ። ነገር በቃ አንደኛ መትታአለች እኮ ጭራሽ። ደስ ፅጌ የምታሳሳ ልጅ፣ ደስ የምትል ልጅ ናት፣ ግን አልፈለገችም። እኔ መብቷን አልጋፋም። ሄድክ መብትህን አልጋፋም። እን ምን ያንሳታል ነው። በነገራችን ላይ ግን ብለች አስሬ ስላለቀሰች ነው ልጅቷ። በጣም ተሰጠለጠች ስኮረመች፣ አለቀሰች። እትት በረደኝ አለች ልጅቷ። ምን እንደሆነ አላቅም። ምን ምኗን እንደነካቸው አላቅም። ጸጥ ብላ አለቅሳለች ልጅቷት ል እያሳቅሽ ነው ብዛ ዳኒ። እኔ እኮ ሁሌ ነው እልክልሃለሁ። እኔም ብሰማኝ ይሻላል። እቺ ሜሪን ከምትሰማኝ ይሄኔ አግብታ አንድ ልጅ ወልደ ነበረ ከፅጌ እኔም ብሰማኝ እኔ ፅጌ አልሽኝ፣ ለምን አትተማሽም? እንዲህ ለፅጌ ለምን እንደዚህ አልነግሯትም? ስትገቡ ስለ እኔ። ኧረ እኔ እስኪ ፅጌ በእውነት ከሰማችኝ እንዲህ ላይፍ ትግባት ትወያይ፣ ከኛ ጋር ችግር የለውም። እኔ እኮ ቅድም ብያለሁ፣ እሷ እምቢ ብላክ እምቢ ካለች መብቷ ነው ብያለሁ። በመብታችሁ አልገባሁም፣ ግን ይሄ ጓደኛ አጀብ እየመጣ እናንተ መሀል የሚያሽቃብጠው ነገር አይመቸኝም። ኤፌሳሮች አሉ፣ እናንተ መሃል ሴኖ ትራክ ሰው አለ። እነሱ ሰዎች አስወጡ። እኛን እንግዲህ እኔን ከየት አግኝተ አሁን እንደምባይ ታፈርጠኛለች አታገኘኝ። እኔ ደሞ እየፈላ ነው ብታገኝ። አንተ በራስ ህይወት ራስ መወሰን አትችልም። የሚገባህን ሰው እኮ አንተ ታውቃለህ። የሚያስፈልግህ ሰው ላይ ክብር ባለው መንገድ እኮ ከዚህ ላይ ማለት ነው። እኔ ኖ አይደለም። እኔ በጣም ነው ማከብር ከምር ወላሂ። ግን ማለት ነው አሁን እኔ ከፅጌ ጋር ያን የሚያክል ጊዜ እኔ እንደውም ተቀናንታችሁ ስትጣሉ ሁሉ በጣም ነው ደስ የሚለኝ። የሆነ አለ አይደለ? የሆነ እኔ እንዴት አድርጌ ልግለጽለን? ግን አሁን ይችና ልጅ በቅጽበት ስለመጣች እርግጠኛ ነኝ መቶ ፐርሰንት ትቷ ልጅ አትፈልጋትም አትወዳትም። እንዲሁ ዝም ብዬ በራሴ ማለት ነው ይሰጠው፣ እንዴት ይወዳታል? እኛ ላይ ሙድ እየያዙ ነው እንጂ ሲጀመር አልኩሽ እኮ እንደዛ ነገር ነው። እና ሙድ እየያዙብን ደግሞ እሷና ልጅቷም ጸጥ ብለ ወደ ባሳት ነገር ጌታ ሆይ ሽ ከመቼ መጣ እቅፍ ውስጥ ልጥፍ ብላ እንደዚህ አብራ እንደከርምች ፅጌም አልተለጠፈች እንደሱ። በጣም ጋለም ታፈቅረኝ። አየሽ፣ ያልተረዳሹ ነገር ምንድነው? ታስቦበት የሚገባው ነው። ይህቺ አሁን ለምሳሌ ትናንት መታ ትናንት መጣ፣ ሞት ጠይቅ፣ አልሰማትም እንዴ? ልጅ እራሱ ማታ ወደ ቤት ስትሄድ አታገኛትም። ሁላችሁንም አንድ ጥያቄ ልጠይቃችሁ። ችግር የለውም። ሁላችሁንም አንድ ጥያቄ ነው። በጣም የምታፈቅሩት ሰው አለ። ረጅም ጊዜ በስስት የምታዩት ሰው ነበር። አንድ ወንድ ነበር በጣም የምታፈቅሩት፣ በጣም የምትወዱት። ስለዚህ ይኸውልህ በጣም እያፈቀራችሁት ረጅም ጊዜ እየጠበቃችሁት ያ ሰው ከሌላ ሰው ጋር ነበር። ከዛ የምታፈቅሩት ልጅ እግዚአብሔርን የምር ነው የሚመልሱ የምታፈቅሩት ልጅ ከፍቅረኛው ጋር ሲጣላ በጣም ተጎድቶ ታይዛላችሁስር ያሉ ሰዎች ተብታብ ያደርጉሁን የጠየቀው ጥያቄ ማለት ነው። ልንገርህ እኔ የእውነት ያን ሰው የማፈቅረው ከሆነ የእውነት በቃ በህይወቴ ቦታ የምሰጠው ለረዥም ጊዜ ጊዜ ሰጥቼ ቦታ ሰጥቼ የማፈቅረው ሰው ከሆነ ማለት ነው በድንገት ከፍቅረኛው ጋር ቢጣላ መልሶ ከእሷ ጋር መሆኑ ስለማይረሳውና ይሆናል አለ እሷ ጋር መመለሱ ስለማይቀርብ እንደውም የእሱን ደስታ ከሆነ የምፈልገው የእውነት አፍቃሪ ከሆንኩኝ ደስታህን ነው የምፈልገው፣ ገባህ? ስለዚህ እኔ ከእሷ ጋር ላስታርቅህ ነው የምሞክረው። ይቅርታ አድርግልኝ። በእኔ ቦታ የእውነት ሰው ስለሆናችሁ መሀል ላይ መግባት የለባትም። ምናልባት ይችን ልጅ የጎኗ ላይ ኮ የሆነ ሰው ይኖራል። ዝም ብላ ልታሽቃብጥ ነገር ነው የመጣችው፣ አሁን አይደል? ተከፍሏትም ይመስለኛል። የቲክቶክ ነገር አላምንም። ተከፍሏትም ሊሆን ይችላል። አላምንም። እና ደግሞ ይሄ የሜሪም ስራ ነው እኔ የሜሪም ስራ ነው የሚመስለኝ፣ ሲጀመር፣ ሲቀጥል፣ እሷ ሜሪ የሚሏት ነገር ደግሞ ሜሪ፣ እሷ ሴትዮዋ፣ እሷ ትልቋ ሴትዮ